በኢትዮጵያ የባህል ህክምና ዘርፉ ብዙ ትኩረት ያልተሰጠው ብሎም ለዘመናት ሀገሪቱ ስትጠቀምበት የነበረ ነገር እንደሆነ ይታወቃልና ና በተለይ የባህል የህክምና ዘርፉን በማሳደግ ረገድ የባህል መድኃኒት አዋቂዎች ራሳቸውን ለማህበረሰቡ ገልጸው ወደ ሰው የመጡበት ማህበረሰቡ ማውቋቸው ደግሞ እነርሱ የሚገባቸውን ክብር አግኝተው ጥበባቸውን ለትውልድ ያሸጋገሩበት ሂደት በጣም ውስን ነበር። ኢትዮጵያ ውስጥ ከብዙ ዓመታት በፊት ተጽዕኖ ነበረው በባህል ህክምናው ላይ እንኳን እንደዚህ ቶፒካሊ በግልጽ ወጥቶ ሊሰራ ቀርቶ በእያለበት ቁጮሎ ሊሰራ እንኳን አባይ፣ ጠንቋይ፣ ስር ማሽ ቅጠል በጣሽ እየተባለ እየተሰቃየ እየተገደለ እየታሰረ የነበረበት ሁኔታ ነው ያለው። አሁን ግን ጤና ጥበቃ ራሱ መስፈርት አውጥቶ በዛ ደረጃ ላይ እያገዘ ስልጠና እየተሰጠ ዊዝ አውት ዲሲፕሊን የሆኑ ነገሮች እንዳይደረጉ አንደር ኮንትሮል እየተደረገ ማህበረሰቡም በቅርቡ ይህ ግንዛቤ ስላለው በአብዛኛው እንደዚህ አይነት ስራ ነው እየተሰራ ያለውና ለዚህም ነው በርካታ የባህል ህክምና አዋቂዎች በጣም ተቸግረው በማህበረሰቡ ተገለው ስር ማሽ ቅጠል በጣሽ እየተባሉ ዘመናትን ሲገፉ የነበረው። ባህል ህክምናው ጋር ምን አይነት ችግር አለ መሰለህ? እንደምታየው አሁን የባህል ሐኪሙ ራሱ እውቀቱን በዘመናዊ ትምህርት ከመደገፍ ይልቅ ከዚህ በመራቅ ግማሹን ወደ መንፈሳዊ ነገር በማስጠጋት ተጠቃሚው በነጻነት ልክ ዘመናዊ ሆስፒታል ጋር ሲገባ እንደሚሰማው አይነት ስሜት እንዳይሰማው አድርጎታል። ሌላው ደግሞ እኔ በግሌ ብዙ ንባቦች አሉኝ፣ ብዙ ጉብኝቶች አሉኝ። ትልልቅ ሀገሮች አሁን ባህል ህክምናውን አሳድገውት ህንድ፣ ጀርመን፣ ቻይና ብትሄድ እዚህ ባህላዊ ሆስፒታል አለ፣ እዚህ ዘመናዊ ሆስፒታል አለ። ውዱም ፈዋሹም ባህላዊ ህክምናው ነው። የእኛ ሀገር ግን እንዳለመታደል ሆኖ ያለንን ሀብት ከማድነቅ ይልቅ ማንኳሰስ በሳይንሳዊ ዘዴ ደግፎ ለማህበረሰቡ ፈጣንና ቀልጣፋ አገልግሎት እንዲሰጥ ከማድረግ ይልቅ ያለማዘመንና የማጥላላት ሁኔታዎች ይታያሉ። እኔ የምታዘበው ተማርን በምንባለው ሰዎች መካከል ራሱ ለባህላዊ ህክምናው የተሻለ አመለካከት የለን። አሁን አሁን በኢትዮጵያ የባህል መድኃኒት አዋቂዎችን ወደፊት በማምጣት ጥበቡን በማሳደግ ኢትዮጵያ ቀድማ ሊሰራው የሚገባትን የቤት ስራ አሁን ላይ በቁጭት ጭምር በመስራት በዚህ መልኩ የባህል መድኃኒት አዋቂዎች ባዛር በማዘጋጀት ጥበባቸውን ከትውልድ ትውልድ እያሸጋገሩ ይገኛሉ። ተኛ አልፎ ወደ ሌላ አገር ሌሎች አውሮፓዎች የሚጠቀሙት የኛን እውቀት የኛን ሀብት እየወሰዱ ነው። እነሱ አሁን አዘምነው ባህላዊ ይዘቱን ጠብቆ አምርተው እየተጠቀሙ ነው ያሉት። እኛ ዘንድ ደግሞ አሁን እንግዲህ ይኸው እንደምታዩት አዲስ እንቅስቃሴ ይዘናል። ሀብቶ አለን። በሀብታችን ለመጠቀም ያው እንግዲህ እየሞከርን ያለ ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው ነኝ ከደሴ።